በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የተባለው ቃል ይፈጸም ዘንድ፣ እግዚአብሔር ላይ አደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ ወድቅም ሐሰት ለባሪው አይስማማውም። ይህ ትንቢት ቃል እንዲፈጸም ሊለ ምሳሌው እንዲደርስ ነው። ምሳሌው እንደምንድን ነው ቢሉ፣ እነሆ በብሉይ ኪዳን ዘመነ ጸብ የሆነ እንደሆነ ነቢያቱ በፈረስ ላይ ተቀምጠው ዘገር ነጥቀው ወይም ጦር ሰብቀው ይታያሉ። ዘመኑ የጦርነት ነው፣ የመከራ ነው ሲሉ፣ ህዝቡም ይህንን ሲያዩ ንስሐ ይገባሉ፣ ያለቅሳሉ፣ ወደ እግዚአብሔር ይመለሳሉ። እግዚአብሔርም መከራውን ከነሱ ያረቃል፣ ጦርነቱን ያስወግዳል፣ ሰላም ይሰጣቸዋል። ደግሞ ዘመኑ የሰላም ከሆነ የፍስሐ፣ የሐሴት፣ የደስታ ከሆነ ደግሞ በአህያ ላይ ተቀምጠው ምን ሳንስ ወይም ጭራ ይዘው ይታያሉ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ የሰላም ዘመን መጣ፣ የደስታ ዘመን መጣ ሲል በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ መጣ። ይህንን ያመለክታል። ምሳሌ ነው። ምስጢሩ እንደ ምንድን ነው ቢሉ፣ ምስጢሩ እንደዚህ ነው። የሰው ልጆች በሙሉ ከማይሰረ ኃጢያት የምንፈታበት ጊዜ እንደቀረበ ያጠይቃል። አህያይቱ የአዳምና የሔዋን ምሳሌ፣ ውርንጫይቱ የእኛ የልጆቻቸው ምሳሌ። አህያይቱና ውርንጫይቱን ሌባ ሰርቋቸው ቤተ ፋጌ እዚህ መንደር እንዳሰራቸው አዳምና እኛ ልጆቹን ሌባው ሰይጣን ዲያብሎስ ሰርቆን ሲኦል አስሮን ነበረ። ወገኖቼ፣ የሰረቀን ሌባው ዲያብሎስ ነበር። የሰረቀን ከቤታችን ከገነት ነበር። የታሰርነው በኃጢአት ገመድ ነበር። ቤተ ፋጌ ማለት ቤተ ማለት ቤት ነው። ፋጌ ማለት በለስ ማለት ነው። ቤተ ፋጌ ማለት የበለስ ቤት ማለት ነው። በእጸ በለስ ፍሬ ምክንያት በኃጢአት ገመድ ታስረን ነበረ። ኃጢአት ገመድ ነው፣ ያስራል። በዚህ በመጽሐፈ ምሳሌ ምዕራፍ አምስት ቁጥር አምስት ላይ ተመዝግቧል። ኃጥእን ኃጢአቱ ታጠምደዋለች ይችላል፣ በኃጢአቱም ገመድ ይታሰራል ይላል የታሰርንበት ማሰሪያ ኃጢአት ነው። መርገመ ስጋ መርገመ ነፍስ ነው። ሞተ ስጋ ሞተ ነፍስ ነው። ርደተ መቃብር ርደተ ሲሆን ነው። ፈታችሁ አምጡልኝ አለ። ለጊዜው በቆሙ አህያይቱ ከውርንጫይቱ ጋር ተፈቱ፣ ግን ስላየን ለምኛ አምላክ አዳምናኛ ልጆች ሁሉ መፈታታችንን ያጠይቃል። አዎ ፈታችሁ አምጡልኝ አለ። ኋላም እንዲፈቱ የታዘዙት የተላኩት ቅዱሳን ሐዋርያት ናቸውና በምድር የምታስሩት በሰማያት የታሰረ ይሆናል፣ በምድር የምትፈቱት በሰማያት የተፈታ ይሆናል ስላላቸው ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ በሊቀ ሐዋርያት በቅዱስ ጴጥሮስ በኩል ሁሉንም የተናገረው ነው። እስከ ለተመጻት ድረስ የሚነሱትን ካህናቱን በሙሉ ያመለክታል። ፈታችሁ አምጦልኝ አህያይቱን ከሩንጫይቱ ጋራ አዳምና እኛ ልጆቹ ሁሉ የምንፈታበት ጊዜ እንደቀረበ ያጠይቃል። ሌላው ምስጢሩ እንደዚህ ነው። አህያ የእስራኤል ምሳሌ። አህያ የሰረገላ ቀንበር መሸከም ለምዳለች። እስራኤል ዘስጋም ሕግ መጠበቅ ለምንደዋ ሕገ ኦሪት ተሰጣቸዋለችና። ውርንጫይቱ የአሕዛብ ምሳሌ። ለምን? ውርንጫይቱ ገና እንደተወለደች ነው፣ ቀንበር መሸከም አልለመደችም። እንዲሁም አሕዛብ ሕግ መጠበቅ አልለመዱምና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጠው ሕዝብንም ቤተ እስራኤልንም አሕዛብንም ሊፈታ ነውና አሕያዪቱን ከውርንጫዪቱ ጋራ ፈታቸው፣ አምጦልኝ ህዝብንም አህዛብንም ፍቱ ማለት ነው። ከኃጢአት ማሰሪያ ገመድ ማለት ነው። አስተውሉ ወገኖቼ። ሌላው ምስጢሩ እንደዚህ ነው። በአህያ ላይ የተቀመጠ አባሮ አይዝም። ደግሞ በአህያ ላይ የተቀመጠ ሸሽቶም አያመልጥም። የአህያ ፍጥነት ይታወቃል። እንዲህ ሲል ነው ከፈለጋ ቅርብ ነኝ ማለቱ ነው። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ተብሎ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ተመዝግቧል። እግዚአብሔር ለኛ በጣም ቅርብ የሆነ አምላክ ነው፣ ሩቅ አይደለም። በአህያ ላይ የተቀመጠ ሸሽቶ እንደማያመልጥ፣ ከፈለጋችሁኝ፣ አታጡኝም፣ ቅርባችሁ ነኝ ማለቱ ነው። ደግሞ በአህያ ላይ የተቀመጠ አባሮ አሳዶ እንደማይዝ ካልፈለጋችሁኝ ደግሞ አልገኝም ማለት ነው። ለምን የኛ አምላክ የፍቅር አምላክ ነው? በነጻ ፈቃዳችን ውስጥ ጣልቃ አይገባም። ለጥቅማችን እንኳን አያስገድደንም። ወደን ፈቅደን እንድናመልከው ይፈልጋል። ብትወዱኝስ ትእዛዜን ጠብቁ እኮ ነው ያለው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ በግድ አይደለም። ውለታዬ ከገባችሁ ቸርነቴን ከቀመሳችሁ ካጣጣማችሁ ትእዛዜን ጠብቁ ነው ያለው። ሌላው አህያ የተናቀች ናት። እነሆ በተናቁት መሐይምናት ላይ፣ በምእመናን በምእመናት ላይ አድሬባቸው እኖራለሁ ሲል የተናቀችውን አህያይቱን ከውርንጫይቱ ጋራ ፈታችሁ አምጡልኝ አለ። ይሄንን ሁሉ የሚያጠይቅ ነው ወገኖቼ። ያን ጊዜ ነው እንግዲህ አህያይቱ ከውርንጫይቱ ጋር ተፈተው በመጡለት ጊዜ ያመሰገኑበት ምስጋና ነው። በጣም ብዙ ነገር ትቼ ነው ጊዜ ለመሻማት። ሆሳኢና ለወልደ ዳዊት አሉ። ለዳዊት ልጅ ሆሳኢና መባል ይገባዋል። ሆሳኢና ሌላው መድኃኒት ነው። ሆሳኢና አሁን አድን ነው። ሆሳኢና አሁን አቅና ነው። ለዳዊት ልጅ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መድኃኒት መባል ይገባዋል አሉ። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። እግዚአብሔር ወልድ ነኝ ብሎ የሚመጣ እግዚአብሔር አብ መሰከረለት የሚመጣ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው ማለት ነው። እግዚአብሔር ቡሩክ አምላክ ስለሆነ በባህሪው፣ ቅዱስ አምላክ ስለሆነ በባህሪው ባረክናክሙ እምቤት እግዚአብሔር ይላል። ከእግዚአብሔር ቤት ባረክናችሁ፣ ከእግዚአብሔር ቤት መረቅናችሁ። ቅዱሳን ነቢያት ናችሁ፣ ቅዱሳን ሐዋርያት ናችሁ፣ ቅዱሳን ካህናት ናቸው ይህንን የሚሉት ከእግዚአብሔር ቤት ባረክ ናችሁ ከእግዚአብሔር ቤት አከበር ናችሁ ከእግዚአብሔር ቤት መረቅ ናችሁ የእግዚአብሔርን ስም እየጠሩ የሚባርኩ ናቸውና ይህንን ያነሳል እግዚአብሔር እግዚ አስተራየለነ ይላል